ውድና የተከበራችሁ ተመልካቾቻችን እንዴት ናችሁ? ሁሉ ሰላም። እዚህ ፊት ለፊታችን የምትመለከቷቸው እናታችን እንግዲህ በምታዩት መልኩ አይናቸው ይሄን ነው የሚመስለው። በጣም ከባድ ችግር ላይ ነው ያሉት። ዛሬ ወደ እኛ ጋር መጥተዋል። ወደ እኛ የመጡት እንግዲህ ይህን ቪዲዮ ለቀንላቸው በተለያየ ቦታ የሚገኙ ወንድሞች ድጋፍ እንድታደርጉላቸው ጥሪ ለማቅረብ ነው የተገኙት። ማዘር እንዴት ነው? ደህና ነው ደህና ነው ስም ሆን እስኪ ስሙን አስተዋውቁ ከእጃ ከልጃ ይማማሊ ከየት ነው የመጣሁት የት የት ነው እሺ ልብሶ በሀብሮ ወረዳ ልብሶ ነው የሚገኙት እንግዲህ እናታችን ዛሬ እዚህ መጥተዋል ማለት ነው መቼ ነው የጀመረው በሽታው በሽታው ጀ ስለሆነ ዋላደር ዋላደር አተ ጀመረ ብላቸው ማኪንም ብለ ቁም ነገር አልሰሩልኝ እንጂ ወልዲያም ለከዊ ነበረ፣ በይሄኩልም ደግሞ ለከዊ ነበረ። ከቴም ያሳልፈው አዲስ አበባ ምናምናም፣ ከዛ መል የሚያዘው ጠፋኝ፣ ቁጭ አልኩኝ። መንስኤውን ያውቁታል? መነሻውን የህመሙን መነሻ ያውቁታል? የህመሙን በምን ምክንያት የተነ መጀመሪያ ሲያመው

በአንጆ ወደ አዲስ አበባ ምሄድ ነበረ ብሎ ነበረ። አሁን ህመም አለው፣ ስቃይ አለው። እንግዲህ ውድ ወደ ተመልካቾቻችን ሁኔታውን እንደምታዩት ነው። ያው እነሱ ትንሽ ጆሮአቸውም አይሰማም እድሜም ገፍቷል። ደሴ ለሕክምና ሄደው ነበረ። የሕክምና ማስረጃው ደሴ ሆስፒታል የጻፈው የሕክምና ማስረጃ አለ። ስለዚህ ከአቅም በላይ ስለሆነ ወደ አዲስ አበባ ሪፈር ተብለዋል። ሪፈሩን ደግሞ ሄደው ለመታከም ደግሞ የገንዘብ እጥረትም አለ የሰውም እጥረት ያጋጥሟቸዋል። ስለዚህ እኒህን የምትመለከቷቸው እናታችንን እንግዲህ ሁላችሁም በቻላችሁት አቅም ድጋፍ በማድረግ ከዚህ ካሉበት ስቃይ እንድንገላግላቸው ነው ዛሬ እኛም ጥሪያችን የምናቀርበው። አካውንት ቁጥርና የስልክ ቁጥር ሙሉ አድራሻቸውን ከስር እናያይዛለን። ማግኘት የሚፈልጉ ማናገር የሚፈልጉ የምትፈልጉ ካላችሁ በስልክ ቁጥርም ማናገር ትችላላችሁ። ቀጥታ ከታች በምናስገባው የባንክ አካውንትም መላክ ትችላላችሁ። ምናልባት እናታችን ታክመው ወደ ጤንነታቸው ተመልሰው የምንገናኝበት ጊዜ ሩቅ አይሆንም ብዬ አስባለሁ። እንሻ አላህ የሁላችንም ርብርብ ካለ ቀላል ነው። እናሳክማቸው ነው ታክመው ድነው ደግሞ የሚያመሰግኑበትን ጊዜ እንመኛለን። ለዛሬው እንግዲህ የነበረን ፕሮግራም ይሄን ይመስላል። እናታችን አሁን የምታስተላልፍልን ጥሪ ምንድን ነው? ይሄንን ቪዲዮ የሚመለከቱ በሙሉ ድጋፍ እንዲያደርግሉህ እና መልዕክት አስተላልፋለሁ ያለው ልበል